የመጀመሪያው ጉዳይ የአርሲ ጉዳይ ነው። በአርሲ ውስጥ አንዳንድ ጽንፈኛ አክራሪ ኃይሎች የኢትዮጵያ ኦርቶዶክስ ቤተክርስቲያን ምእመንንና ካህናት አገልጋዮችን እየገደሉ እንደሆነ በስፋት እየሰማ ነው። ይህን ድርጊት መፈጸም ይህን ድርጊት ማድረግ በሰብአዊ ፍጡር ላይ እጅግ የከፋ ነውርና ዓመፅ እንደሆነ ሳይታለም የተፈታ ነው። እግዚአብሔር የንጹሐንን ደም የሚጠይቅ የንጹሐን ደም በእግዚአብሔር ዘንድ ጽሁፈት፣ እንዳለው መጽሐፍ ቅዱስም ይናገራል። ይህ በጣም ጸያፍ እርምጃ ስለሆነ የሚገባችው አካላቶች አፋጣኝ እርምጃ በመውሰድ የዚህን ህዝብ እንባና ለቅሶ እንድታስቆሙልን በትህትና ጠይቃለሁ። ሁለተኛው ጉዳይ የመምህር በጋሻው ጉዳይ ነው። የመምህር በጋሻው ቪዲዮ ከስምንት ወር በፊት የተፖሰተው ነው። አሁን ለምን ማስጮ አስፈለገ የሚል ሀሳብ በስፋት የምታነሱ የወንጌል አማኞች እንዳላችሁ አስተውያለሁ። በእርግጥ ከስምንት ወር በፊት የተፖሰተ ቪዲዮ ሊሆን ይችላል። አመፅነቱና ጸያፊነቱ ግን ከስምንት ወር በፊት ተፖሰተ፣ ከስምንት ዓመት በፊት ልዩነት አይፈጥረም። የሻሸመኔ አካባቢና ነዋሪዋ በተቀሰቀሰ አመፅ ምክንያት የቤታቸው መንደድ፣ ከመኖሪያ ቦታቸው መፈናቀላቸው በቦታው ላይ የደረሰው ግፍና መከራ ምንም አምስትም ስድስትም ዓመት ቢያልፈውም አሁንም ግን ጠባሳው ጠባሳው ሆኖባቸው በህሊናቸውና በልባቸው ላይ የተጻፈ ሐዘን ያስከተለባቸው ዜጎችና ህዝቦች እንዳሉን መረሳት የለበት። በጋሻው ከስምንት ወር በፊት ባገለገለበት ወይም አገለግላለሁ ብሎ በቆመበት ምስባክ ላይ የአምስት ዓመትና ስድስት ዓመት ታሪክ አንስቶ ለእኔ ሲዲ መቃጠል እግዚአብሔር ባሪያው ስለሆንኩ ነው ይህንን በቀል የተበቀለልኝ የሚል ፍጹም ከመጽሐፍ ቅዱስ የራቀና እግዚአብሔራዊ ምሕረት የሌለውን ሐሳብ ሲሰጥ ከስምንት ወር በፊት እኮ ነው የተናገረው። ለምን ዛሬ ትናገራላችሁ ብላችሁ ግፍን ስምንት ወር ወደፊት ስለራቀ ግፍን ለማደብዘዝ እና ለመሆኑን እያወቃችሁ ልክ ካልሆነ ነገር ጋር ለመቆም የምትጣጣሩ ሰዎች እግዚአብሔር ይገስጻችሁናል። በጋሻው እጅግ ጸያፍ የሆነ ንግግር አመፅ ነው የተናገረው። ስለዚህ ይህንን ህዝብ ከቻለ ይቅርታ መጠየቅ አለበት። ያም ግን የተናገረው ነገር ሁሉ የወንጌላውያን ሁሉ አቋም እንደሆነ ለማስመሰል ለኦርቶዶክስ ካላችሁ ከፍተኛ ጥላቻ የተነሳ በየኮመንቱ የምትረባረቡ ይህንን እኩይ ድርጊት የሚቃወሙ ጥቂት የሆኑ አማኝ ክርስቲያኖችን ልክ ለኦርቶዶክስ እንዳሽቃበጡ ለኦርቶዶክስ እንደወገኑ አድርጋችሁ ልታንኳስሱ፣ ልታሳፍሩ የምትፈልጉ ሰዎች ራሳችሁ ልታፍሩ ራሳችሁ ልትንኳሰሱ የሚገባቸው እንደሆናችሁ ላሳስብ እፈልጋለሁ። አመፅ የትኛውም ሃይማኖት ላይ የትኛውም ዜጋ ላይ ሲደረግ ልክ ሊሆን የሚችልበት መጽሐፍ ቅዱሳዊም ሰብአዊም መሰረት የለውም ብዬ ነው የማምነው። ሰላም ሁኑ። የበጋሻውን ንግግር እንደሰማችሁት ነው። ሞት የተወደሰበት፣ ግድያና ጭካኔ የተንቆለጳጳሱበት ሰዎች በአያት ቅድመ አያቶቻችሁ ኃጢአት ምክንያት ዛሬ ላይ መሞታችሁ ትክክል ነው እሰይ የሚል መልእክት ያለው እሱ ትላንት ደረሰብኝ ባለው በደል ምክንያት እግዚአብሔር ጊዜ ቆጥሮ ቦታ መርጦ ዛሬ ላይ የእሱን መፈጠር የካሴቱን መውጣትና መቃጠል እንኳን የማያውቁ ሰዎች የሞቱበትን አጋጣሚ የእሱ የትላንት በደል ካሳ አድርጎ የሚቆጥር በሃይማኖት እይታም ካየ ነው ግብዝነት። እውነት ለመናገር እግዚአብሔር ያለፈን በደል ቆጥሮ እዚሁ ምድር ላይ ቅጣቱን የሚሰጥ ቢሆን እቺ ምድር ምድረበዳ በዳ በሆነች ነበር። ተጠቃን አትበሉ፣ ምን አደረግን በሉ። ምን አደረግን ብሎ መጠየቅ ተገቢ ሊሆን ይችላል ግን ትላንት ባደረጋችሁት ምክንያት ዛሬ ላይ መበደላችሁ መሞታችሁ መታረዳችሁ ትክክል ነው የሚል ምክንያት ክርስቶስ ራሱ ያነወረው ቃኤል የተጠየቀበት የተከሰሰበት ግድያ የሚያጸድቅ ክርስቶስን እሰብካለሁ ከሚል ክርስቲያን የማይጠበቅ ኖር ነው። ይሄ በጠቅላላ በክርስቲያኖች በሰው ልጆች ላይ የተቃጣ የጥላቻ ንግግር ነው። በሟች በቤተሰቡ፣ በጠቅላላ ጉዳዩ በሚመለከታቸው ሰዎች ቁስል ላይ እንጨት የሚሰድ ሁላችንም ትክክል አይደለም ልንለው የሚገባ የሚመለከታቸው አካላት እንዲህ አይነቱ ነውረኛ ንግግር ለህብረት፣ ለሰላም፣ ለፍቅር አደገኛ ነው ብለው ተገቢ እርምጃ ሊወስዱበት የሚገባ አለበዛ። የሞራል ልዕልና አይኖረንም። ነገ አንዱ ሲያጠፋ አንዱ ዝም ያለ የምንሄድ ከሆነ ዛሬ ሌላው ያላግጣል፣ ነገ ሌላው ያለቅሳል። ቦታ መቃየር ነው። የሆነ ቦታ ላይ ሁላችንም አንድ ነገር ስህተት ነው ትክክል አይደለም ብለን የምናወግዝበት የጋራ ጥግ ሊኖረን ይገባል። ሕግም በተመሳሳይ እንዲህ አይነቱን ነገር ከሌነው የነ ከሌነው ሳትል እኩል የምትፈርድበት አጋጣሚ ከሌለ አደገኛ ነው። በመላው ዓለም ያላችሁ ክርስቲያን እህት ወንድሞቻችን በአርሲ ለተገደሉ ክርስቲያን እህት ወንድሞቻችን በቻላችሁት አቅም ድምፅ እንድትሆኑ በሉዑል እግዚአብሔር ስም ወንድሜ ጥሬን አስተላልፋለሁ። የዚህች ቅድስት ቤተክርስቲያን ልጆች የሆናችሁ ክርስቲያን እህት ወንድሞቻችን ብቻ ሳይሆን ሰብአዊነት የሚሰማችሁ የእስልምና እምነት ተከታይ ወንድሞቻችን፣ ሰብአዊነት የሚሰማችሁ የካቶሊክ እምነት ተከታይ ወንድሞቻችን፣ ሰብአዊነት የሚሰማችሁ የፕሮቴስታንት፣ የጆባዊትነስ፣ የአድቬንቲስት እምነት ተከታይ የሆናችሁ እህት ወንድሞቻችን በአጠቃላይ እንዲህ ከእንደዚህ አይነቱ በጣም ስህተትና ከባድ ወንጀል ከሆነ ድርጊት ሁሉም ሰው እንዲቃወም፣ ሁሉም ሰው ለተገደሉ ነፍሳት በአጠቃላይ ድምፅ እንዲሆን በአንድነት ከኛ ጋር እንድትጮ በሉል እግዚአብሔር ስም እጠይቃለሁ። በመላው ዓለም ያላችሁ ክርስቲያንት ወንድሞቻችን በአርሲ ላይ በተለይ በቤተ ክርስቲያንና በመኖቿ ላይ የተደረገው ድርጊት እጅግ በጣም ከባድ ሁሉም ሰብአዊነት የሚሰማው ሰው በአጠቃላይ የሚቃወመው ትልቅ ወንጀልና ድርጊት ነው። በቻላችሁት አቅም በቻላችሁት አቅም ስፔሻሊ በውጭ ዓለም የምትኖሩ ክርስቲያንት ወንድሞቻችን በተለያዩ አይነት ቋንቋዎች ስለነዚህ ነፍሳት ድምፅ እንድትሆኑ በሉል እግዚአብሔር ስም እንጠይቃለን። ሰማዕትነት የተቀበሉት ወንድሙ እህቶቻችን አዛውንት ሳይባሉ ወጣቶች ሳይባሉ ሕፃናት ሳይባሉ እድሜያቸው እንኳን ሳይታይ እንዲሁ በጅምላን የተጨፈጨፉት። ስለዚህ ሰብአዊነት የሚሰማችሁ አብራችሁ ከጎናችንም ያላችሁ የተለያዩ ቤተ እምነት አማኝ የሆናችሁ ወንድሞቻችን በዚህ ከባድ ጊዜ ከኛ ከክርስቲያን እህት ወንድሞቻችሁ ጋር አብራችሁ ከጎን እንድትቆሙ በልዑል እግዚአብሔር ስም ጥሬን አስተላልፋለሁ። ይሄ የፈለጋ ትናቴዎስ ድምፅ ብቻ አይደለም። ይሄ የፈለጋ ትናቴዎስ አቋም አይደለም። ይሄ የፈለጋ ትናቴዎስ መልእክት አይደለም። ይሄ ፈለጋ ትናቴዎስና ወንድሞቹ ያሉባት የክርስቶስ ኢየሱስ ሙሽራ የሆነች የዚሽ ቅዱስ ቤተክርስቲያን ድምፅ ነው። ስለዚህ በሁሉም ዓለም ያላችሁ ክርስቲያኖች ወንድሞች ለነዚህ ነፍሳት ፍትህ እንዲሰጥ፣ እነዚህ ነፍሳት ፍትህ እንዲያገኙ በቻላችሁ ታቀም ድምፅ እንድትሆኑ በልዑል እግዚአብሔር ስም እጠይቃለሁ። ምናልባት በዚሁም ደግሞ ፕላትፎርም ላይ የተለያዩ መረጃዎችን በመዘገብ የምናውቃችሁ ወንድሞቻችን እነ ብሩክ ኒውስ እና ሌሎችም እነ ሙሴ ሰለሞን፣ ይሄ ሰብአዊነት የሚሻ ጉዳይ ስለሆነ በቻላችሁ ታቅም ይሄ መልእክት ለብዙዎች እንዲዳረስ፣ እናንተም በአርሴ የተፈጸመውን ድርጊት ተቃውማችሁ መረጃውን እንድታስተላልፉብን እንድታስተላልፉልን በልዑል እግዚአብሔር ስም እንጠይቃለን። ክርስቲያነቶች ወንድሞች በቻላችሁ ታቅም እንዲህ አይነት መልእክቶች ባጠቃላይ አቅም እንዲኖራቸው ሁላችሁም ሪፖስት በደንብ ኮፒሊንክ በደንብ ሼር በማድረግ ክርስቲያን የግዴታችሁን ተወጡ። በግፍ የተገደሉት ወንድም እህቶቻችንን እግዚአብሔር አምላክ ደማቸውን ደመ ሰማዕታት አድርጎ ይቀበልልን። ለሀገራችን ኢትዮጵያ ጽሙ ሰላሟን ይስጥልን። የቅድስት ቤተክርስቲያናችንን ትንሳኤ እግዚአብሔር አምላክ ይመልስልን። ሁላችሁም በያላችሁበት በቻላችሁት አቅም ስለነዚህ እህት ወንድሞቻችን ባጠቃላይ ድምፅ እንድትሆኑ በልዑል እግዚአብሔር ስም እጠይቃለሁ። እጅግ እጅግ በጣም አድርገን ድምፅ ስለምትሆኑ እህት ወንድሞች በአጠቃላይ እናመሰግናለን። ነገር ግን ምናልባት ቪዲዮ ከተፖሰተ ሁላችሁም ብሩክ ኒውስንና ሙሴ ሰለሞንን እንዲሁም ደግሞ በተለያዩ አይነት አማራጭ መረጃዎችን የሚያቀርቡ በዚሁ ቲክታክ ፕላትፎርም ላይ ያሉ እህት ወንድሞቻችን በአጠቃላይ ሜንሽን እያረጋችኋቸው እንዲመለከቱ አድርጉ። እግዚአብሔር አምላክ ሁላችን ጋር ይሁን፣ እናመሰግናለን። የእኔ ተወዳጆች አሁንም በቻላችሁት አቅም ባሏችሁ ጊዜዎች ባጠቃላይ። አይ ቲንክ ልክ እንደዚህ የቤተ ክርስቲያንን ድምፅ ድምፅ አድርገው ያሉ ሰዎች የከፈቷቸው ላይፍ ስትሪሞች አሉ። እነዛ ላይፍ ስትሪሞች ላይ ሁላችሁም እየገባችሁ ክርስቲያን የግዴታቸውን ተወጡ። መልእክቶቻቸውን በደንብ ኮፒሊንክ አድርጉላቸው፣ በደንብ ሼር አድርጉላቸው። ላይቫቸውም እንዳይቆራረጥ ገብታችሁ በደንብ ታብታብ አድርጉላቸው። በቻላችሁ ታቅም በቃ ሰራችሁ፣ ይሄ ይሁን፣ ክርስቲያኖች ወንድሞች። ከዛ ውጭ ምናልባት በስህተት ለተደረጉ ነገሮች በአጠቃላይ እንደው ስናገር መከፋቴን ሳስረዳና ሳብራራ ያስቀየምኳችሁ ሰዎች ካላችሁ በልዑል እግዚአብሔር ስም ከወዲሁ ይቅር በሉኝ፣ ይቅር ታደርጉልኝ ሽኔ ተወዳጆች። እንዲሁ እንዲሁ ስናገር በንግግር ደረጃ እንኳን እንደው አይደል የተከፋ ሰው ሲጀምር ንግግሩ አያምርለትም፣ እና ንግግሮችን ስናገር ያስከፋችሁ ካላችሁ፣ ያስቀየምኳችሁ ካላችሁ በልዑል እግዚአብሔር ስም በጣም ይቅር ታደርጉልኝ። በተቻለ አቅም ግን በቃ ለጊዜው

የሆኑ ነገሮችን ስናገር ያስቀየምኳችሁ እህት ወንድሞች ካላችሁ በቃ ማንም ሁኑ ያስቀየምኳችሁ ካላችሁ ግን በሉል እግዚአብሔር ስም ይቅር በሉኝ። ው እንደው ለዘበት አይደለም፣ ለቀል አይደለም። ከልብ ከልብ ከልብ ከልቤ ይቅር በሉኝ፣ ይቅርታ አድርጉልኝ። እሺ በንግግሮች ያስቀየምኳችሁ ካላችሁ ማለት ነው። ከዛ ውጭ ግን ለሌላ እምነት ተከታይ ወንድም እህቶቻችን የምታስታውሱ ከነበረ አቤል አቡና ወንድማችን በሆነ አጋጣሚ ሲታሰር፣ የሆነ ግፍ ሲደርስበት፣ አይ ይህ ሰው ፕሮቴስታንት ነውና አይመለከተንም እዛው ፕሮቴስታንት የሆኑ ሰዎች ይጩሁለት አላልንም። ታስታውሱ ከነበረ ወንድማችን አቤል አቡና የፕሮቴስታንት እምነት ተከታይ ነው። ነገር ግን እላዩ ላይ የደረሰው እያንዳንዱ ነገር ወንጀል ነው። ባለትዳር ነው ትዳሩን ልጁን ምኑን ሳይሉ ቤተሰብ ያስባል ሳይሉ፣ ከህግ አግባብ ውጭ ለብቻው አስረው በጣም ብዙ እንግልት ሲያደርሱበት ነበረ። ሰው ታስታውሱ ከነበረ እያንዳንዳችን ክርስቲያን የሆነ እህቶች ወንድሞች በአጠቃላይ ድምፅ ሆነንለታል። ኢቨን የታሰረበት ቦታ ሄደው ቀድሞ የጠየቁት ክርስቲያን የሆኑ እህት ወንድሞቻችን ናቸው። የዚቹ ቤተክርስቲያን ልጆች ሆኑ ማለት ነው። ለዚህ ሰው ድምፅ ለመሆን የዳዳን ትልቁ ነገር ሰብአዊነት ነው። በቃ ወንድማችን የምንም እምነት ተከታይ ነው የቤተ ክርስቲያን ልጅ ነው ወይስ አይደለም የሚለውን አይደለም የሚያስቀድም ነው። የእሱ ላይ የተደረገው ነገር ስህተት ነው። ስለዚህ ሁላችንም ድምፅ እንሆናለን ብለን ነው ድምፅ ይሆን ነው። እንኳን ለቤተ ክርስቲያን እላችሁ ነው። እንኳን ለቤተ ክርስቲያን ለዚህ ግለሰብ እንኳን ድምፅ ይሆን ነው። ዋጋም ካስከፈለን ያስከፈለን ብለን ነው። ለምን ሰብአዊነት ተሰምቶ የተደረገው ነገር ወንጀል ስለሆነ አግባብ ስላልሆነ ማለት ነው። አሁንም አሁንም ይሄን መልዕክት የሚደርሳችሁ ክርስቲያነት ወንድሞቻችን በቻላችሁ ታቅም ድምፅ ኑን፣ እባካችሁን እባካችሁን ፕሮቴስታንት እህት ወንድሞቼ፣ የሌላ ቤት እምነት አማኝ ሆናችሁ እህት ወንድሞቼ፣ በአጠቃላይ እንዲህ አይነቱን ነገር ለመቃወም ሰብአዊነት በቂ ነው። የዚህ ቤተ ክርስቲያን አማኝ መሆን የለባችሁ የዚያ ኢትዮጵያ የብዙሃን አገር ነች። በመልክ ብዙ ነን፣ በቋንቋ ብዙ ነን፣ በባህል ብዙ ነን፣ በእምነትም ብዙ ነን። በእምነት ብዙ ሆነ የምንኖርባት ሀገር ነች ኢትዮጵያ። ሶሪያ ሙሉ በሙሉ ቋንቋቸው መቶ ፐርሰንት የሚመሳሰል ነው። መቶ ፐርሰንት ቋንቋቸው አንድ አይነት ነው። መቶ ፐርሰንት እምነታቸው አንድ አይነት ነው። ከመፍረስ አለኑም። ክርስቲያኖች እዚህ ውስጥ ያላችሁት ወንድሞቼ፣ የምንም ያሉ ሰዎች መቶ በመቶ ቋንቋቸው አንድ አይነት ነው። ባህላቸው አንድ አይነት ነው። እምነታቸው አንድ አይነት ነው። ከመፍረስ አለኑም። እኛ ግን ብዙንን በእምነት ብዙ ሆንን፣ እስከ ዛሬ ድረስ አብረን ጸንተን ልንኖር የቻል ነው። እንዲህ አድገን ልንታይ የቻል ነው። አንዳችን ለአንዳችን በምንሰጠው ሪስፔክት ነው ኦኬ በምንሰጠው መዋደድ ይሄ በምንሰጠው አክብሮት ነው። ስለዚህ አሁንም እንዲህ አይነቱ ጉዳይ ኦርቶዶክስ ቤት ካንኳኳ በኋላ ሌሎቻችን ጋር ሊያንኳኳ ስለሚችል ፕሮቴስታንት እህት ወንድሞች በቻላችሁት አቅም እባካችሁ ድምፁ ነው። የእስልምና እምነት ተከታይ እህት ወንድሞቻችን በቻላችሁት አቅም እባካችሁን ድምፁ ነው። በቃ ይሄ ሁላችንን የማይወክል ወንጀል ነው እያላችሁ ድምፁ ነው። ፕሊዝ በግፍ ለተገደሉ ነፍሳት ባጠቃላይ እባካችሁ ድምፁ ነው። ዛሬም ድረስ እኛ ስለ ሞቱት እየጮህን ነው። ዛሬም ድረስ ግን በሰቀቀን አሁን ካአሁን ወይ ዛሬ ወይ ነገ ልክ እንደቀደሙት ወንድሞቻችን በግፍ እንረሸን ይሆን ብለው በሰቀቀን እዛችሁ ቦታ ላይ እየኖሩ ደግሞ ያሉ በጣም ብዙ ክርስቲያን እህት ወንድሞች አሉ። ስለዚህ ባካችሁ ለሁሉ ድምፅ ነው። በቻላችሁት አቅም ይሄ መልእክት ለብዙዎች እንዲደረስ እናንተ ትልቁ ግዴታችሁን ትወጡ። እግዚአብሔር አምላክ አገራችን ኢትዮጵያን አብዝቶ ይባርክልን። የሞቱትን እህት ወንድሞቻችን ደማቸውን ደመሰማታት አድርጎ ይቀበልልን ለቤተ ክርስቲያናችን በእውነት ትንሣኤን ይመልስልን፣ አጽራረ ቤተ ክርስቲያንን ያስተክስልን። እግዚአብሔር አምላክ ከሁላችን ጋር ይሁን። ክርስቲያኖቶች፣ ወንድሞች በሌሎችም ደግሞ አማራጮች ለነዚሁ ነፍሳት ድምፅ የሆኑ ላሉ ሰዎች በአጠቃላይ አሁንም ክርስቲያን የግዴታችሁ እንድትወጡ በልዑል እግዚአብሔር ስም ጥሬን አስተላልፋለሁ። እግዚአብሔር አምላክ ከሁላችን ጋር ይሁን። ደህና ሁኑ። እወዳችኋለሁ የኔ ተወዳጆች፣ ሰላም ሁኑልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ